ሰላም ጤና ይስጥልን። ክቡራን ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ታዳጊዎችን ከማኅበራዊ ሚዲያ ያገደችው አውስትራሊያ በግዙፉ የቴክኖሎጂ ኩባንያዎች ጫና ውሳኔውን እንደማትቀይር ገለጸች። አውስትራሊያ ከ16 ዓመታት የሆኑ ከ16 ዓመት በታች የሆኑ ታዳጊዎች ከማኅበራዊ ሚዲያ ማገዷን ተከትሎ ግዙፉ የቴክኖሎጂ ኩባንያዎች ለሚደርስባት ጫና እንደማትበገር አስታወቀች ስናፕቻት፣ ሜታ ቲክቶክንና እና ዩቲዩብን ጨምሮ አስር የማኅበራዊ ሚዲያ ገጾች እንደ አውሮፓውያን አቆጣጠር ከታኅሣሥ አስር ሁለት ሺህ ሃያ አምስት አንስቶ ከ16 ዓመት በታች ለሆኑ ታዳጊዎች አገልግሎት እንዳይሰጡ ታግደዋል። ከቢቢሲ ጋር ቆይታ ያደረጉት የአውስትራሊያ የኮሚዩኒኬሽን ሚኒስትር አኒካ ዌልስ የቆምነው ለወላጆች ነው እንጂ ለግዙፍ የቴክኖሎጂ ኩባንያዎች አይደለም ብለዋል። የፌስቡክ አስተዳዳሪ ሜታ፣ የታዳጊዎችን የበይነ መረብ ደኅንነት መጠበቅ መልካም ቢሆንም፣ እገዳን መጣል መፍትሔ እንደማያመጣ ገልጿል። አንዳንድ ባለሙያዎች የእገዳው ውጤታማነት ላይ ጥያቄ አስነስተዋል። የአውስትራሊያ የኮሚዩኒኬሽን ሚኒስትር ግን የማህበራዊ ሚዲያ ገጾች እየደረሱ ስላለው ጉዳት ከተገለጸላቸው በኋላ አሰራራቸውን ለማረምም ከ15 እስከ 20 ዓመታት ቢሰጣቸው ለውጥ አለማሳየታቸው ጠቅሰዋል። የቴክኖሎጂ ኩባንያዎች አልፈራቸውም፣ ውሳኔያቸው የሞራል ሚዛን የጠበቀ ነው ብለዋል። ልጆቻቸው ደህንነታቸው እንዲጠበቅ የሚሹ ወላጆች የሰጧቸው ማበረታቻ በአቋማቸው እንዲጽኑ ማድረጉንም ጠቅሰዋል። የመንግስታቸው ውሳኔ ብዙ ሀገራት እንዳስቀና ጠቅሰው ተመሳሳይ እርምጃ መውሰድ ለሚፈልጉ ሀገራት ተሞክሯቸውን ለማካፈል ዝግጁ መሆናቸውንም ገልጸዋል። የመጀመሪያው ሀገር በመሆናችን ደስተኛ ነን፣ ተመሳሳይ ውሳኔ ማሳለፍ የሚፈልጉ ሀገራትን ማገዝም እንፈልጋለን ብለዋል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሀገራቸውን የቴክኖሎጂ ተቋማት የሚጎዳ ሀገርን እንደማይታገሱም ገልጸዋል። አውስትራሊያ በማህበራዊ ሚዲያ የጣለችውን እገዳ ያረቀቀው ተቋም ኮሚሽነር በአሜሪካ ምክር ቤት ተገኝተው ቃላቸውን እንዲሰጡም ጠይቋል። አሜሪካ በጉዳዩ ላይ አስተያየት መስጠት ብትችልም አውስትራሊያ ግን ግቧን ከማሳካት እንደማትዘናጋ ሚኒስትሯ ገልጸዋል። ኃላፊነታችን ለአውስትራሊያውያን ግብር ከፋዮች ነው። ለህዝብ ፖሊሲ የምናወጣው እነሱ በሚከፍሉን ገንዘብ ነው ብለዋል። አውስትራሊያ እርምጃውን በመውሰድ ቀዳሚ ሀገር በመሆኗ የማህበራዊ ሚዲያ ተቋማት እገዳው ሊያስፈራቸው እንደሚችል እንደሚገነዘቡም አልሸሸጉም። ደህንነቱ ያልተጠበቀ መተግበሪያ ሰዎች ህይወታቸውን እንዲያጡ ምክንያት ከሆነ ህዝብ እርምጃ እንድንወስድ ይጠበቃል ሲሉም አክለዋል። አንዳንድ ባለሙያዎች እንደሚሉት ማህበራዊ ሚዲያ ላይ ጠንካራ የወላጆች ቁጥጥር መተግበር ወይም ስለ ማህበራዊ ሚዲያ ትምህርት መስጠት የተሻለ ውጤታማ ሊሆን ይችላል። የአውስትራሊያ ህግ በይዘት ከዓለም ቀዳሚ ቢሆንም ተቀራራቢ ፖሊሲዎች ለመተግበር እየሞከሩ ሀገራትም አሉ። እነዚህ ሀገራት እምብዛም ስኬታማ እንዳልሆነ በመጥቀስ አውስትራሊያ መሰናክሎቱን ሊገጥሟት እንደሚችሉ የገለጹ ተንታኞችም አሉ። የተወሰኑ የአሜሪካ ግዛቶች ማህበራዊ ሚዲያ ላይ እገዳ ለመጣል ያቀረቧቸው ረቂቆች በፍርድ ቤት ውድቅ ተደርገዋል። ባለፈው ሳምንት ሁለት አውስትራሊያውያን ታዳጊዎች አዲሱን ህግ የልጆችን መብት ይጥሳል ብለው በከፍተኛ ፍርድ ቤት ክስ ከፍተዋል። አውስትራሊያ በማህበራዊ ሚዲያ ላይ እገዳ ስትጥል የጌም መጫወቻ መተግበሪያዎች ችላ ማለቷ አስተችቷታል። የኮሚዩኒኬሽን ሚኒስትሯ እንደ ሮብሎክስ ያሉ ጌሞችን ጉዳይም እየተመለከትን ነው፣ ደህንነታቸው የተጠበቀ እንዲሆን እርምጃቸው ይወሰዳል ብለዋል። በቀጣይ ሁለት ዓመታት የሀገሪቱ መንግስት እገዳው ላይ ግምገማ ያደርጋል። ችግሩን በአጠቃላይ የሚፈታ እቅድ አይደለም፣ ጊዜያዊ ማስታገሻ ነው። የሚሰራው እና የማይሰራውን እያየን ማሻሻይ እናደርጋለን ሲሉም ሚኒስትሩ አስረድተዋል። እገዳው ሲተገበር መደነቃቀፍ መፍጠሩ ባይቀርም በጊዜ ሂደት ማህበራዊ ሚናውን የጎላ እንደሚሆንም ያምናሉ። ከ18 ዓመት በታች ያሉ ታዳጊዎች መጠጣትን ባይፈቀድላቸውም አንዳንዶቹ ህግ ጥሰው ይጠጣሉ ቤተሰቧቸው ያበረታቷቸውም አሉ። ይህ ማለት ግን ከ18 ዓመት በታች ያሉ ታዳጊዎች መጠጥ እንዲጠጡ መፍቀድ አለብን ማለት አይደለም ሲሉም በምሳሌ አስረድተዋል። ሶስት ልጆቻቸው ስክሪን ላይ የሚያሳልፉት የቆይታ ጊዜ እንዲሁም የሚጠቅሟቸውን የማህበራዊ ሚዲያ ገጾች እንደሚከታተሉ ሚኒስትሯ ሳይጠቅሱ አላለፉም። ህጋ ውጭ እንደመሆኑ ውሳኔ ለእኔም ልጆች ይሆናል። አልጎሪዝሙን መቆጣጠር ስለማይቻል እገዳው አስፈላጊ ነው። በርካታ ወላጆችም አመስግነውኛል ብለዋል